ደረሳችሁ አሜን። ለዚህ ያደረሰል ለብራትን ሳይርጉ ሁላችንም ጥራችንን ሳይጎል ላለቅፋት ሁላችንም በሰላም ለብራትን ያደርሰል። ለማየት ያውቃል። ዝማሬውን ላቀረቡልን ለሰት ሴታችን መዘምራን ዝማሬ መላእክት ያሰማልን ዝማሬ መላእክት ያሰማልን። ከዚህ በላይ የሚያገለግሉበት ጊዜና ጤና ያድልን። ከዚህ በመቀጠል ወደ ዕለቱ ትምህርት ወንጌል እንሄዳለን። የዕለቱ ትምህርት ወንጌል የሚያስተምሩን አባታችን መጋቤ ሃይማኖት ቀሲስ ዳንኤል ናቸው። ሁላችንም ተረጋግተን ትምህርቱን እንከታተል። ከበሩ አባታችን መላከ ሰላም ቆሞስ አባ ተስፋ የደብራችን አስተዳዳሪ፣ አይንተ እግዚአብሔር ካህናት፣ ለአካነ ምስጢር ዲያቆናት፣ በዚህ ቅዱስ ስፍራ የተገኛችሁ የእግዚአብሔር ቤተሰቦች፣ እንደምንቆያችሁ፣ እንደምንከረማችሁ፣ አሜን። እንደ ቀደምናው ጥንት እንደ ዳህራዊነቱ ነገ የሌለው የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ ቀራንዮ ወደሚባለው ቦታ በደረሱ ጊዜ በዚያ ሰቀሉት ይላል ቃሉን። እስቲ ድገሙት። ቀራንዮ ወደሚባለው ቦታ በሉስቴ ገበሙት ቀራንዮ ወደሚባለው ቦታ በደረሱ ጊዜ በዚያ ሰቀሉት። ይህ ኃይለ ቃል በሉቃስ ወንጌል ምዕራፍ 23 ቁጥር 33 ላይ የሚገኝ ኃይለ ቃል ነው። የጥበብ ባለቤት እግዚአብሔር አምላካችን ለሁላችን ማስተዋሉን ያድለን። በደንብ ባዳንቱ እንደ ቤተ ክርስቲያናችን አስተምህሮ በዚህ ሳምንት በተለይም በዛሬዋ ዕለት በዕለተ ዓርብ ጌታችን ለእኛ ሲል እኛን ለማዳን እኛን ከኃጢአት ቀንበር ነፃ ለማውጣት የተቀበለውን መከራ በመስቀል ላይ ያፈሰሰውን ደም በታላቅ ሐዘን የምናስብበት ቀን ነው ዛሬ። እግዚአብሔር በስልጣኑ ዓለምን ከፈጠረ በኋላ ሰውን ከሁሉ አስበልጦ ስለወደድው ሰውን ከሁሉ አስበልጦ ስላከበረው ከፍ ከፍ ስላደረገው በፍጥረት ሁሉ ላይ ሾመው፣ በፍጥረት ሁሉ ላይ አከበረው፣ ከፍ ከፍ አደረገው። ሁሉን ብላ፣ ሁሉን ንዳ ብሎ ስልጣን ሰጠው። ነገር ግን የአዳምን ታዛዥነት ለማወቅ ምን አለው ጌታ ያችን የዕፀ በለስ ፍሬ በበላ ጊዜ የሞት ሞት ትሞታለህ፣ አለው እና አዳም ግን መታዘዙን ረስቶ ያን የዕፀ በለስ ፍሬ በላ። በበላ ጊዜ ምንሆን ይላል የሞት ሞት ሞተ። ከዕለታት አንድ ቀን ሰይጣን አሳሳተው። ይህን የዕፀ በለስ ፍሬ ብትመሉ እንደ እግዚአብሔር አዋቂ ትሆናላችሁ እንጂ አትሞቱም አላቸው እነሱም ትእዛዙን አፍርሰው አዳምና ሔዋን ያን የጸበለስሆ ይበሉ የሞት ሞትም ሞቱ ምን ሆኑ ተናገሩ ምን ሆኑ የሞት ሞት እና እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጡ ከገነት ተባረሩ። ወደ ምድር ወደቁ። ተዋረዱ። ነገር ግን በሰሩት ስራ እጅግ ስላዘኑ፣ እጅግ ስለተጸጸቱ እግዚአብሔር ግን አይቶ እንባቸውን፣ ልመናቸውን፣ ጸጸታቸውን ተቀበለ። የተስፋ ቃልም ሰጣቸው ላዳምና ለሔዋን ከአምስት ሺህ አምስት መቶ ዘመን በኋላ ከልጅ ልጅ ተወልጄ አድህን አለ አለው። በቃሉ መሰረት ዘመኑ በተፈጸመ ጊዜ ከሰማያዊ ሰማያት ወረደ፣ ከድንግል ማርያም ተወለደ። በአጭር ቁመት በጠባብ ደረት ተወስኖ ወደዚህ ምድር መጣ ማለት ነው እና አደገ፣ ጎለመሰ። ጌታ በመዋዕለ ስብከቱ አይሁድን የአይሁድን ስራ ይቃወም ነበር። አሌ ለክሙ ፀሐፍት ወፈሪሳውያን መደለዋል፣ እናንት ግብዞች ፀሐፍት ፈሪሳውያን ወዮላችሁ ይላቸው ነበር በትምህርቱ። ምክንያቱም ክፋታቸውን ስለሚያውቅ፣ ክፉ ስራቸውን ስለሚያውቅ ይገስጻቸው ነበር በትምህርቱ። ጽኑ ፍርድን ትቀበላላችሁ እያለ ያስተምር ነበር። እና እንደዚህ እያስተማረ ሲዘለፋቸው ተናደዱበት። ብዙ ህዝብም አምኖ ይከተለው ስለነበር በዛም ቀኑበት። እናም ሊገርሉት፣ ሊያጠፉት ይፈልጉ ነበር። እናም አይሁድ የሐሰት ክሶችን አዘጋጁ። ከኔ ጋ ናችሁ? ከኔ ጋር ናቸው ወንዶች? እሺ። እግዚአብሔር ከጎናችን ጋር። የሐሰት ክስን ማዘጋጁ ራሱን የአይሁድ ንጉስ ነኝ ይላል፣ የሮምን መንግስት ለመገልበጥ ያሴራል፣ ሃይማኖታችንን ያቃልላል፣ ያክፋፋል፣ ሰንበትን ይሽራል፣ ህዝቡ ግብር እንዳይገብር ያሳምፃል ብለው እነዚህን የአስር ክሶች አይሁድ አዘጋጁ ማለት ነው እና ሊይዙት ይፈልጉ ነበር ይዘው ሊገሉት ይፈልጉ ነበር። ነገር ግን የጌታ መልክ ስለሚለዋወጥባቸው በየጊዜው ሊይዙት በፈለጉም ጊዜ ስለሚሰወርባቸው ጊዜው ገና ስለነበር መያዣ ጊዜው እንደዛም፣ በተጨማሪም ደግሞ ደም ግባቱ ከወንጌላዊው ቅዱስ ዮሐንስ ጋር ስለሚመሳሰልባቸው አንድ የቅርብ ሰው ይፈልጉ ነበር፣ የሚጠቁም ይኸው ያ ነው ጌታ ያዙት የሚል ሰው ይፈልጉ ነበር። በዚህ ጊዜ ማንን አገኙ? ይሁዳን አገኙ። ከአስራ ሁለቱ ደቀ መዛሙርት ይሁዳን አገኙ ማለት ነው። እና ይሁዳ በሰላሳ ብር ተስማማ፣ አሳልፎ ሊሰጥ አሳልፎ ሰጠው ማለት ነው። እና ሐሙስ ማታ አይሁድ የጭራሮ ችቦ የፋና መብራት ይዘው ጌታችንን ይዙት መጡ። ያዙት ጌታችንን የጌታን ስቅለት ስናስብ አስራ ሶስቱን ህማማተ መስቀል የሚባሉትን ሁሌ ማሰብ መቻል አለብን። ምክንያቱም ያ ሁላ ዋጋ የተከፈለው ለእኛ ስለሆነ ማለት ነው እና የመጀመሪያው ከአስራ ሶስቱ ህማማተ መስቀል ምንድን ነው? ወደኋላ አሰሩት፣ ፊቱን በጥፊ መቱት፣ የሾህ አክሊን በራሱ ላይ ደፉበት፣ ራሱን በዘንግ መቱት፣ ምራቅ ተፉበት ጀርባውን ገረፉት፣ መራራ ሐሞትንም አጠጡት፣ ጎኑ በጦር ወጉት። በሚስማር በብረት ችንካር፣ ሳዶር አላዶር፣ ዳናት፣ አዴራ እና ሮዳስ በሚባሉ አምስት ጠንካራ የብረት ችንካሮች ሰቀሉት እና እነዚህ አስራ ሶስት ህማማተ መስቀል የምንላቸው ሁሌ ማሰብ እና ማሰላሰል አለ እና ጥያቄ መጠየቅ አለ። ምክንያቱም ቃሉን ለመፈጸም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር መጥቷል። ግን በሌላ ጥበብ የሰው ልጅ ነፃ ማውጣት ይችል ነበር። የመጀመሪያው ጥያቄ ለምን መሰቀል ፈለገ የሚል ነው። ለምን መሰቀል ፈለገ? በእርግጥ የተነገረው ትንቢትና የተመሰለው ምሳሌ እንዲፈጸም ነው። ዋናው ሚስጥር ግን ምንድን ነው? በዕፀ መስቀል ላይ የተሰቀለበት ምክንያት፣ በብሉይ ኪዳን ተሰቅሎ የሚሞት ሰው እጅግ የተጠላ፣ እጅግ የተናቀ፣ የተረገመ ሰው ነበር እና ጌታም ለሰው ልጅ ፍቅር ብሎ መጠላትን፣ መረገምን መረጠ የእርሱን ህይወትና በረከት ለኛም አሳልፎ ሰጠ። ስለዚህ ፍቅሩን የሚገልጽበት መንገድ መጠላትንና መዋረድን መረገምን ስለሆነ በእንጨት መሰቀልን መረጠ ማለት። ከኔጋ ናችሁ እየሰማችሁ ነው እሺ? እግዚአብሔር ከሁላችን ያለ። ሐዋርያው ቅዱስ ጳውሎስ እንደተናገረው በእንጨት የሚሰቀሉሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ በህግ እርግማን ዋጀን። ስለዚህ በእንጨት መስቀል የሚመረጠው ፍቅር ይዞት ነው ማለት የሰው ልጅ ለሰው ልጅ ያለውን ታላቅ ፍቅር ለመለስ ነው ማለት ነው። የተረገመው ያልተወደደውን ነገር የመረጠው ማለት። በሁለተኛ ደረጃ ለምን ለምንስ ዓርብ ተሰቀለ ጠይቃቸው ታውቃላችሁ። ዓርብስ ለምን ተሰቀለ? ምክንያቱም ዝቅ ብሎ ሐሙስ ከፍ ብሎ እሁድ እኮ ነበረ ለምን ዓርብ ተሰቀለ? መልሳለሁ በዚህ ምክንያቱም አዳም የተፈጠረው በዕለት ዓርብ ነው። አዳም የተፈጠረው በዕለት ዓርብ ስለሆነ ከሰባት ዓመት ከሁለት ከአስራ ሰባት ቀናት በኋላ ከገነትም የተባረረው በዕለት ዓርብ ስለሆነ አዳም በተፈጠረበትና ከገነት በተባረረበት ቀን ዕለትና ሰዓት ድህነቱ እንዲታወጅለት ስለፈለገ በእለት ዓርብ ተሰቀለ። ከኔ ጋር ናችሁ? እሺ እግዚአብሔር ሆላችን ጋር በደንብ እያዳመጣችሁ። ስለዚህ በፈረድኩብህ አንፃር ፈረድኩልህ ለማለት በእለት ዓርብ ተሰቀለ ማለት ነው። ጌታችን በሦስተኛ ደረጃ ለምን ቀራኒዎስ ተመረጠ? እንዴ፣ በኢየሩሳሌም እኮ ብዙ ተራሮች ነበሩ፣ ቀርሜሎስ፣ ደብረ ዘይት ደብረ ታቦር እነዚህ ሁሉ ተራሮች እኮ ነበሩ። ግን ለምንድን ነው ቀራንዮ የተመረጠበት ብለን ስንጠይቅ እንደዚህ ይመልሳል። መጀመሪያ ትንቢቱ ይፈጸም ዘንድ የማ ትንቢት? የቅዱስ ዳዊት ትንቢት በመዝሙር 73 ቁጥር 13 ላይ ወገብረ መድኃኒት በማእከለ ምድር፣ በምድር መካከል መድኃኒትም አደረገ ብሎ መዝሙረኛው ቅዱስ ዳዊት እንደዘመረው ያንን ምሳሌ፣ ያንን ትንቢት ለመፈፀም የዓለማችን እምብርት ላይ በምትገኘው በኢየሩሳሌም በቀራንዮ ተራራ ተሰቀለ። በአዳም መቃብር ላይ ጌታ የዓለምን ድህነት አወጀ። የመጀመሪያው ምክንያት ቀራንዮ ላይ የተሰቀለበት ምክንያት ነው። በሁለተኛ ደረጃ ደግሞ ምሳሌውን ለመፈጸም እንደምታስታውሱት አብርሃም የእግዚአብሔር ወዳጅ ነበር። እግዚአብሔርን የሚወድ የሚያመርክ ሰውታማደግሰው ነበር አብርሃም። እና የአብርሃምን ደግነት የአብርሃምን እምነት የአብርሃምን ቸርነት ለመግለጥ የሰይጣንን ሐሰትና ክፋት ለመግለጥ እግዚአብሔር አብርሃምን ምን አለው? አንድ ልጅህን ሰዋልኝ አለው ይስሐቅን። አብርሃምም አላንገራገረም እሺ አለ። ልጁ ይስሐቅን ሊሰዋለት በተዘጋጀ ጊዜ ግን አውረደ ሎቱ ቤዛሁ በግአ ውስተ አቅርንቲሁ በእፀ ሳቤቅ በእፀ ሳቤቅ ቀንዶቹ በእፀ ሳቤቅ የተያዘ ቤዛው የሚሆን በግ አወረደለት ለአብርሃም ማለት ነው። ጌታችን እና ምሳሌው ይስሐቅ የዚህ ዓለም ምሳሌ ነው። በጉ የወረደለት በግ ምሳሌ ደግሞ የወንድ እግዚአብሔር ምሳሌ ነው። ስለዚህ ይስሐቅ በበጉ መስዋዕት እንደዳነ ሁሉ ዓለምም የሰው ልጅም በጌታ መሰቀል ዳነ ማለት ነው እና ምሳሌ ሚፈጸም ዘንድ በቀራንዮ ተራር ላይ ተሰቅሏል ማለት ነው እና እለተ አርብ ብዙ ሚስጥራት የሚነገርበት ብዙ ጸሎት ብዙ ንባብ የሚከናወንበት እለት ነው እለት አርብ ማለት እና፣ ከነግህ እስከ ሰርክ ስንዱ እመቤት የሆነች ቤተክርስቲያናችን ጸሎት አዘጋጅታ ይጸልያል፣ ይዜማል። የጌታችንን መከራውን እያሰብን ማለት ነው እና ከዘነግ አንስቶ ማለት ነው፣ ከእለት ከጠዋቱ ሲክስ ኤኤም ላይ አንስቶ እስከ ማታ እስከ ፋይቭ ፒኤም ድረስ ምን እንደተደረገ ማወቅ መሻል አለበት። ዘነግ ወይም ደግሞ በዚህ ሀገር ሲክስ ኤኤም ላይ ምንድነው የተደረገው? በዕለት አቤዛ ነው። የህዝብ አለቆች እና የካህናት አለቆች ተሰብስበው ጌታን እንዴት አድርገው እንደሚሰጡት ተማከሩ። ወፀቢሆ ተማከሩ ሊቀ ካህናት ይስቀልቆ ወደ ኢየሱስ በቀራኔው መካል። በነጋ ጊዜ የካህናት አለቆች በቀራኔው ቦታ ኢየሱስን ይሰጡት ዘንድ ተማከሩ። በዛ ሰዓት ሲክስ ኤኤም ላይ ማለት ነው። ከዛ ደግሞ በዚህ ሀገር በዚያ ሀገር ሙጠራል ሰዓቱ ላይ ፈጣጥ 9 am ደግሞ ሲሆን ከጠዋቱ 9 am ሲሆን ደግሞ ጌታን በጲላጦስ አደባባይ አቆሙት። እኔ ንጉሥ ነኝ ይላል ይህ ሰው ከእግዚአብሔር ጋር ራሱን ያስተካክላልና ፍርድ ይገባዋል ብለው ልክ ናያ 9 am ላይ ወስደው በጲላጦስ አደባባይ አቆሙት ማለት ነው እና ጲላጦስን በጣም የሚያሳዝነው ነገር ሁለት ቅጣት ነው የቀጣው። አንደኛ አስገረፈው፣ ሁለተኛ ደግሞ እንዲሰቅሉት አሳልፎ ሰጣቸው። በጊዜው አንድ ወንጀለኛ የተባለ ሰው ከተገረፈ አይሰቀልም፣ የሚሰቀል ደግሞ ከሆነ አይገረፍም ነበር። ነገር ግን ጲላጦስ ሁለት የቀጣው አስገረፈው፣ እንደገና ደግሞ የሚሰቅሉት ደግሞ አሳልፎ ሰጠው። አያሳዝነው? ሁለት በደር ሁለት ጥፋት ማለት ወንጀለኛውን በራንን ፈታላቸው፣ ክርስቶስን አሳልፎ ሰጣቸው። የሚሰቅሉት ከቀኑ 12 ሰዓት ፒኤም ሲሆን ደግሞ ኢየሱስን ልብስ አለበሱትና ይሰቅሉት ዘንድ ወሰኑት። ይላል ነቢዩ ኢሳይያስ ከወንጀለኞች ጋር ተቆጠረ እንዳለ በሁለት ወንበዴዎች መካከል ክርስቶስን ሰቀሉት ማለት ነው። እና ጌታችን በተሰቀለ ጊዜ ብዙ ተአምራት ተደርጓል። ቤተ ክርስቲያናችን ሰባት ተአምራት ተገለጡ ብላ ታስተምራለች። ጌታ በተሰቀለ ጊዜ ጌታ ሲሰቀል፣ ፀሐይ ጨለመች፣ ጨረቃ ደም ሆነች፣ ከዋክብት ረገፉ፣ አለቶች ተሰነጠቁ፣ መቃብራት ተከፈቱ፣ ሞታን ተነሱ፣ የቤተ መቅደስ መጋረጃን ለሁለት ተቀደደ። እነዚህ ሰባቱ ተአምራት ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ሰዓት የተደረጉ ተአምራት ናቸው። ከቀኑ ሶስት ሰዓት ፒኤም ደግሞ ሲሆን በመስቀል ላይ ሆኖ ጌታችን ተናገረ ሰባቱ አጽርሐ መስቀል ይባላሉ። እነዚህ ደግሞ የመጀመሪያው ምንድን ነው? ነፍሱን ቅድስት ነፍሱን ከስጋው ከመለየቱ በፊት ሰባት አጻሐ መስቀል የሚባሉት ሰባቱ አጻሐ መስቀል የሚባሉት ምንድናቸው? በመስቀል ላይ ጌታችን ተናገረው። እንደዛ ተገርፎ እንደዛ ተተፍቶበት ተዘብቶበት፣ መጀመሪያ ምንድን ነው ያለው? የሚያደርጉትን አያውቁምና፣ የሚያደርጉትን የሚያደርጉትን አያውቁምና ደገሙት፣ እስቲ የሚያደርጉትን አያውቁምና ይቀበላቸው። በሁለተኛ ደረጃ አምላኬ አምላኬ ለምን ተውከኝ ብሎ ጮኸ። ኤሎሄ ኤሎሄ ለማ ሰበቅታኒ። እና አንዳንዶች መናፍቃን እንዴ እሱ አምላክ አይደል እንዴ! እንዴት እንዲህ ብሎ ይናገራል? ይላል መልስ አለ። እንዲህ ብሎ የተናገረበት ምክንያቱ ምንድነው? በሲኦል ውስጥ ለዘመናት የተተወውን የአዳመ ጩኸት ነው። ጌታችን የጮ የዘማችሁ ነው። በሁለተኛ ደረጃ ደግሞ ፍርሃት የሚስማማውን ስጋ እንደለበሰ ለማጠየቅ ነው፣ አምላኬ አምላኬ ለምን ተውከኝ ብሎ። በሦስተኛ ደረጃ ደግሞ እኛ ሲያስተምር ነው። በችግራችን ጊዜ፣ በጭንቀታችን ጊዜ አምላኬ ሆይ አትተወን ብላችሁ ለምኑ ጸልዩ ለማለት ለእኛ የተሰጠ ትምህርት ነው። ማለት ይሄ ሁለተኛው አጽራ መስቀል የሚባለው ከአጽራ መስቀሎች ውስጥ ሁለተኛው። እና ሦስተኛው ደግሞ ምን አለ? እነሆ እናትህ፣ እነሆ ልጅሽ ብሎ በቤታችንን ቅድስት ድንግል ማርያምን በመስቀል ላይ ሆኖ ሰጠን። በአራተኛ ደረጃ ደግሞ ምን አለ? ዛሬ ከኔ ጋር በገነት ትኖራለህ ብሎ ዘይማን ጠተጠማሁ፣ አለ ተጠማሁ አለ። ስድስተኛ ሁሉ ተፈጸመ አለ። በደቢያት ስለ እኔ የተነገረው ትርኢት፣ የተመሰለው ምሳሌ፣ የተቆጠረው ሱባኤ ተፈጸመ፣ ሁሉ ተፈጸመ አለ። በመጨረሻም አባት ሆይ ነፍሴን አደራ እሰጣለሁ ብሎ ቅድስት ነፍሱን ከስጋው በራሱ ስልጣን ለየ ማለት ነው ጋር ናችሁ እሺ በደንብ አዳ ይሄ እንግዲህ ሶስት ሰዓት ፒኤም ላይ የተፈጸመው ፋይቭ ፒኤም ሰርክ የምንለው ደ ፋይቭ ፒኤም ደግሞ ሲሆን በዚህ ሰዓት በአካለ ነፍስ ወደ ሲኦል ወርዶ አምስት ሺ አምስት መቶ ዘመን በሲኦል ተዘግቶባቸው የነበሩ ነፍሳትን ነፃ አወጣ ደስ ይበል በሲኦልም ያሉ ነፍሶች ምን አሉ ስብሐት ለእግዚአብሔር ዘአውረስ ለመንግስቱ ሰማያዊት ሰማያዊት መንግስት ላወርስን ለእግዚአብሔር ክብር ምስጋና ይገባዋል እያሉ አመሰገኑ ዘመሩ እንግዲህ አይሁድ ጌታን ሰጠው ገደሉት ከዛ በኋላ ሁለት ደጋግ አባቶች መጡ ማናማ ዮሴፍና ኒቆዲሞስ መጡ። ሳይፈሩ በድፍረት ሳይጠራጠሩ በእምነት ከጲላጦስ ተካሰብ ቅዱስ ስጋውን ከቀኖ ታላቀው ከመስቀሉ አወረዱት። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያሉ፣ የማይሞተው ሞተ እያሉ ገነዙት። ከገነዙትም በኋላ በአዲስ መቃብር አኖሩት ይላል እና። ዕለተ ዓርብ ከብዙ በጥቂቱ ከረጅሙ በአጭሩ እንደዚህ ይቀመጣል። ማለት ከነ እስከ ሰርክ ያለው ስርዓት፣ የተደረገው ነገር ሁሉ ይሄ ይሄንን ሁላችንም ማወቅ፣ ማሰላሰብ፣ መመርመር አለብን። ማለት ከእኔ ጋር ናችሁ፣ እግዚአብሔር ሁላችን ጋር ነው። እንደተናገርኩት እንግዲህ በዕለተ ዓርብ ብዙ ምስጢራት ይደረጋሉ፣ በልማድ ሳይሆን በምክንያት እነሱን እስኪ ደግሞ እኔ የመጀመሪያው ይታያቸዋል። ይሄ ንዋያተ ቅድሳት ይታያል አይደል? ለምን ወጥቶ ተቀመጠ? ልማድ ስለሆነ ነው? ልማድ ነው አይደል? ምክንያት አለን አውጥተን ማን ይሰራው? ደግሞ በጣም የመጀመሪያው ምሳሌ ምንድነው? የነዚህ ንዋያተ ቅድሳት ወጥቶ መቀመጥ ጌታ በተሰቀለ ጊዜ የቤተ መቅደሱ መጋረጃ ለሁለት ተከፈተ ብለናል። መጋረጃ ሲከፈት ደግሞ የውስጥ ዕቃ ይታያል። ጌታም በተሰቀለ ጊዜ ምስጢራት ተገልጠዋል፣ ተአምራት ተደርገዋል፣ መቃብር ተከፍተዋል፣ ሙታን ተነስተዋል። ያንን ለማጠየቅ እነዚህ ንዋያተ ቅድሳት ወጥተው ተቀምጠዋል። በሁለተኛ ደረጃ ክርስቶስ አማናዊ መስዋዕት መሆኑ ለማጠይቅ መስዋዕት የሚሰዋባቸው ንዋያተ ቅዱሳት ይታያችኋል። ጽዋው ወጥቷል፣ መቁረሩ፣ ሰንና ብርቱ፣ አውዱ፣ ወንጌሉ፣ መስቀሉ፣ ሁሉም ወጥቷል። ይሄ ሁሉ ያለውጣበት ምክንያት ምንድን ነው? ጌታችን አማናዊ መስዋዕት መሆኑን ለመግለጽ ነው። በሁለተኛ ደረጃ በሶስተኛ ደረጃ ጌታችን ሁሉም በሚያየው በአደባባይ መሰቀሉ ቀራኔው ላይ ነው የተሰቀሉ። በአደባባይ መሰቀሉ ለማጠየቅ ነው፣ ያ የሚወጡት ማለት ነው። በአራተኛ ደረጃ ስነ ስቅለት ይታያቸዋል አ ስነ ስቅለቱ ደግሞ መውጣቱ ደግሞ ምንድን ነው? ጌታ ከከተማ ውጭ የመሰቀሉ ምሳሌ ነው። በድብቅ አልተሰቀለም፣ አደባባይ ቀራኔው ላይ ነው የተሰቀሉ እና በእነዚህ ምክንያት ንዋያተ ቅድሳት ይወጣሉ። በሁለተኛ ደረጃ ከታያችሁ አላቅ ጽናው ላይ ምን አለ? ምን አለ? ጧፍ አለ። ሌላ ጊዜ እንደዚህ እናደርጋለን፣ አናረግም። ካህናት ይዘን ነው ምናቅ ገመዱ የሚታሰርበት ወይም ጧፉ ጽናው ላይ የሚታሰርበት ምክንያት ደግሞ ምንድን ነው? እጣን መዓዛው ይጣፍጣል፣ ያማረ ነው ክርስቶስን ራሱን የተወደደ መስዋዕት